በክርስቶስ ስም ብቻ ነው የሚወጡት አጋንንት ሲሉ ሳያስቡት እኮ ለነሱ የሆነ ክብር እየሰጧቸው ነው። ቅዱስ በቅዱሳን ስም በአንድ አጋንንት ለምንድን ነው በአንድ በክርስቶስ አገልጋኝ ስም ሊወጣ የማይችለው? የዚያ ቅዱስ አገልግሎት አጋንንት ለማውጣት ስለማይበቃ ነው? ያ ቅዱስ በክርስቶስ ታምኖ ያደረገው ሰማያዊነቱ ተጋድሎ? አጋንንትን ለማውጣት ስለማይበቃ ነው። ምንድነው፣ በሌላ አነጋገር እኮ አጋንንቱን ከፍ ከፍ እያደረጓቸው ነው። በእውነቱ የክርስቶስን ስም እያከበሩ ይመስላል እንጂ በውስጥ አዋቂነት ግን እያከበሩት ነው አጋንንትን ነው የሚያከብሩት። ባይሆን እኔ ስህተት ነው ብዬ የማስበው በዚህ በአጥማቂዎቹ በምኑም እየተቀረጸ የሚለቀቀው በኢየሱስ ክርስቶስ ስም አልወጣም ብሎ በእንትና ስም አልወጣም ብሎ የሚካኤል ስም ሲጠራ ለቀቀ የጊዮርጊስ ስም ስል ሲጠላለቀቀ። ይሄ ስህተት ነው። በክርስቶስ ስም የማይለቅ በቅዱሳን ስም የሚለቅ አጋንንት የለም። ይሄ እንትኑን ሃይራርኪውን ያዛባል። የቅዱሳን ስም ራሱ ኃይል የሚያገኘው የቅዱሳን ሕይወት ተጋድሎ ለአጋንንት ማሸነፊያ የሚሆነው ለነሱ ፍርሀት የሚሆነው እነዚህ ቅዱሳን ምንድነው ራእየ ዮሐንስ ላይ እንዳለው ልብሳቸውን በበጉ ደም ያጠቡ የክርስቶስም የተጻፈባቸው የእሱ ህይወት የተጋለጠባቸው። ቅዱስ ጳውሎስ የክርስቶስን ህማም መከራ ተሸክመን እንዞራለን ነው ያለው። በተጋድሏቸው በህይወታቸው የእሱ ምልክት ያለባቸው፣ ምልክቱን ብቻ ሳይሆን ስልጣኑም ያለባቸው። እሱ የባህሪ ልጅ ሆኖ የጸጋ ልጅ አስባላቸው፣ የእግዚአብሔር ልጅ አስባላቸው፣ ስልጣን የሰጣቸው ስለሆኑ ነው። እና ባይሆን እንዲህ አይነት ነገር ለእንዲህ አይነት በር ይከፍታል፣ ለእንዲህ አይነት ትችት በር ይከፍታል። ይሄ አጥማቂያኑ በየቦታው የሚወራው እኛ የቅዱሳንን ስም የምንጠራው አጋንንትን ለማስወጣት የክርስቶስ ስም ስለማይበቃ አይደለም። ይሄ መሰመር አለበት። አንድ ጸበል ቦታ ሄዱ። አንድ ሰው ፀሐ መንፈስ እርኩስ በስሙ ለእግዚእነ ኢየሱስ ክርስቶስ በጌታችን በኢየሱስ ክርስቶስ ስም ውጣ ሲባል አንድ አጋንንት ከዚያ በኋላ የቅዱሳንን ስም የምንጠላ ሌሎችን የምንጠላ የክርስቶስ ስም ብቻውን ስለማይበቃ አይደለም። የቅዱሳንን ክብር ለማሳየት ነው። እነሱ እሱ ዲያብሎስን ድል አድርጎ በዲያብሎስ ላይ ስልጣን እንደሰጣቸው፣ ድል ማድረግን እንደሰጣቸው ለማሳየት ነው። ይሄ እኮ በሌላም ቦታ ይታያል። ለምሳሌ ቅዳሴያችን ላይ ቀሲስ ሰሞኑን ያስታውሱት ከነበረ በፍትሀዘ ወልድ ላይ በአብ በወልድ መንፈስ ቅዱስ ስም የተፈታችሁ ነው ይልና በኒቅያ በተሰበሰቡ በ318 ሊቃውንት አፍ በቁስጥንጥንያ በተሰበሰቡ እንደዚህ እያለ ይጠቅሳል። አንድ ሰው ኃጢአቱን ይቅር ለመባል በአብ በወልድ በመንፈስ ቅዱስም አፍ የተፈታሁን መባሉ በቂ ስላልሆነ እኮ አይደለም የቤተ ክርስቲያንን ክብር እግዚአብሔር ለቤተ ክርስቲያን ለቅዱሳን የሰጠውን ክብር ስልጣነ ክህነት ለማሳየት ስልጣናቸውን ለማሳየት ነው ከእግዚአብሔር በጸጋ የተቀበሉትን ጸጋ ስልጣን ለማሳየት ነው። ስለዚህ እኛ የቅዱሳንን ስም ከክርስቶስ ስም ጋር ደርበን አጋንንት ለማስወጣት ስንጠራ ምናልባት ሚስ አንደርስታንዲንግ ያለ ሚመስለኝ የክርስቶስ ስም ስለማይበቃ እየጨመርን ወይም የጎደለውን እየሞላን የሚመስላቸው ሰዎች ካሉ ስተት ነው። በክርስቶስም ብቻ እኮ አጋንንት ይወጣል እንዴ? ለምን አይወጣም? ሐዋርያት በክርስቶስም ብቻ አውጥተዋል። እንዴ፣ ከክርስቶስም ውጭ የቅዱሳን ስምስ በራሱ ኃይል አግኝቶ እኮ አጋንንትን አያስወጣም። ቅድም እንዳልነው የእሱ ስም ስላለባቸው የእሱ ስልጣን የባህሪ ስልጣን በጸጋ ከነሱ ላይ ስላለ ነው። እና ከእሱ ነው ስልጣኑንም የሚወስዱት፣ ከሱ ነው ኃይሉንም የሚቀበሉት። ስለዚህ እንደዛ ነው እና ማብራራት ያለብን ይመስለኛል። እኛ አጋንንትን በኢየሱስ ክርስቶስ ስም ውጡ ብቻ ብለን ማስወጣት ስለማንችል አይደለም። ቤተክርስቲያን አጋንንትን ለማስወጣት የክርስቶስን ስም ብቻ መጥራት በቂ ስላልሆነ አይደለም። የቅዱሳን ስም የሚጠሩት የቅዱሳን ስም የሚጠራው ጸጋቸውን፣ ክብራቸውን ከክርስቶስ የተቀበሉትን ኃይል ከክርስቶስ የተቀበሉትን ጸጋ ለማሳየት ምስክርነት ነው እና ለዲያብሎስም ደግሞ ውርደት ነው። ለዲያብሎስም ውርደት ነው። ምንድነው ቅዱስ አትናቴዎስ በእንተ ስጋዊ የሚለው መጽሐፉ ላይ ምን ይላል? ሞት እኮ በጣም የተዋረደው ክርስቶስ ስላሸነፈው ብቻ አይደለም፣ ሰማይታቱ ራሱ እኮ ተረማመዱበት ይላል። ሰማይታት ራሱ በሞት ላይ ተረማመዱበት ሳይፈሩት፣ ሞትን ሳይፈሩ ወደ ሞት እየሄዱ የሰው ልጅ የሚጨነቅለትን የሚፈረውን የሚንቀጠቀጥለትን ሞት እኛ ንሙት እኛ ንሙት ቀድመን እያሉ ለክርስቶስ እየመሰከሩ በሞት ላይ ተቀዳደሙበት። እና ሞት መሸነፉ በዚህ ታወቀ ይላል። ሞት መሸነፉ ሰማይታት እንኳ ጥርስ እንደሌለው አንበሳ አደረጉት። ዝም ብሎ ብቻ ሲያዩት፣ ብቻ የሚያስፈራ ኃይል የሌለው አድርገው ተዘባበቱበት ሞትን። እና ክርስቶስ ሞትን ድል እንዳደረገው በሱ ትንሣኤ ብቻ ሳይሆን የሚታወቀው ሰማይታቱ ቅዱሳኑ ሞትን በመናቃቸው ይታወቃል ይላል። እንደዚሁም ሙሉ የዲያብሎስ መዋረድ የሚታወቀው በክርስቶስ ስም ብቻ ሳይሆን የክርስቶስ ስም በተጠራባቸው ቅዱሳን ሁሉ በእሱ ባመኑ ያመኑ ቅዱሳን በእነሱ ሁሉ የሚሸነፍ የሚፈራ የሚብረቀረቅ መሆኑ ነው እና የዲያብሎስን መዋረድ ነው የሚያሳየው። በክርስቶስ በክርስቶስ ብቻ ተሸንፎስ በሆነ እንደው በተጽናና ነበረ በቅዱሳኑ ሁሉ ክርስቶስን ባመኑ ቅዱሳን ሁሉ መሸነፉ ለዲያብሎስ ውርደት ነው። ስለዚህ የዲያብሎስን ውርደት የቅዱሳንን ክብር ለማሳየት እንጂ የክርስቶስ ስም ስለማይበቃ ተጨማሪ ነገር እየፈለግን የምናደርገው የሚመስላቸው ሰዎች ካሉ ይህንን ቢያስተካክሉ። አንደኛ እኛም እሱን ማስተማር አለብን፣ ያው እያስተማርን ነው። በእርግጥ ቤተ ክርስቲያን ይህንን ከመናገር አትቆጥብም። ግን ሁልጊዜ ዲስቶርት የሚያደርጉ ሰዎች ስላሉ የተዛባ ኢሜጅ የሚስሉ ሰዎች ስላሉ እየተከታተሉ ማስተካከል ያስፈልጋል። ስልጣነ ክህነት ደግሞ የክርስቶስ ክህነት ነው። አንድ ሰው አንድ ካህን በክህነቱ የሚያረገው ስራ ሁሉ ከሱ የተነሳ ሳይሆን ስልጣኑን ከሰጠው ከክርስቶስ የተነሳ የሚያረገው ነው። ስለዚህ ይሄ ከክርስቶስ ስልጣን ጋር ከስሙ ጋር የሚጣላ ሳይሆን ያ የክርስቶስ ኃይልና ስልጣን በቤተክርስቲያን ውስጥ አካሉ በተባለች ቤተክርስቲያን ውስጥ እየሰራ እንደሆነ ማሳያ ነው። ሐዋርያትን ስልጣን ሰጥቷቸው ነው ሄደ። ያለ ስልጣን አልተዋቸውም። እና ለኃጢአት ስልጣን ከሰጣቸው ላይ ዲያብሎስ እንዴት ያቅጣቸዋል? አነገራችን ላይ ዲያብሎስን አጋንንትን ከማስወጣትና ኃጢአትን ይቅር ከማለት የትኛው ነው የሚበልጠው? ጌታችን እኮ በወንጌል ተናግሯል። እሱ ታምራት ሲያደርግ አልጋን ተሸክመ ሲሉት ብሎ ሲናገር ሲያጉረመርሞ አልጋንህን ተሸክመህ ሂድ ከማለትና አጥያትን ይቅር ከማለት አጥያትን ከማለት ሲሰራ አጥያትን ይቅር ከማለት የትኛው ይበልጣል? ብሎ አጥያት ይቅር ተብሎልሃል ብሎ አሳይቷቸዋል። እንደ ከአጋንንት እኮ የሚበልጠው አጥያት ነው። ምክንያቱም አጋንንት ራሱ የሚቀርቡት በአጥያት ስለሆነ ማለት ነው። አጥያትን ኃይል አድርገው ነው ሰውን ሲገዙት የኖሩት በአጥያት ምክንያት ነው። ስለዚህ ካህናት እናንተ ይቅር ያላችሁት ይቅር ተብሏል የያዛችሁበት ይተይዞበታል ተብሎ በኃጢአት ላይ ስልጣን ከተሰጣቸው በሚያን ሰው በዲያብሎስ ላይማ እንዴት ስልጣን አይኖራቸውም። በኃጢአት ይብሳል። ጉልበቱ ሰውን በማዋረድ ከዲያብሎስ ይልቅ እኮ ኃጢአት ነው የሚብሰው። ምክንያቱም ዲያብሎስ በሰው ላይ ስልጣን አልነበረውም፣ በኃጢአት ምክንያት ነው ስልጣን ያገኘው። ስለዚህ ይሄ ከስልጣን ክህነት ጋር የተያያዘው ክርስቶስ የሰጠው ስልጣን ነው። ክርስቶስ የሰጠውን ስልጣን እነሱ ይጸጸቱለታል እንዴ? እንደገና ይመለስ ሊሉ ነው እንዴ? ምንድን ነው አባ ጊዮርጊስ መጽሐፈ ሚስጥር ላይ ለምን አትውረድ አትሉትም ነበር የሚል አለ። እንደዚህ የምታዙ የክርስቶስ ክብር ተዋረደ የምትሉ ከሆነ ሰው በመሆኑ አትውረድ፣ በሰማይ ቆይ፣ እኛ መዚሆን አጥያታችን እንኖር ለምን አትሉትም ነበር ይላል። ክርስቶስ ለካህናት የሰጠው ለቅዱሳን የሰጠው ስልጣን የሚያስቆጫቸው ሰዎች ካሉ ልጅነትም አትስጠን ለምን አይሉትም ነበር? አንተ ብቻ ልጅ ተባል፣ ለኛ ልጅነት አያስፈልግም። ከአንተ ጋር መወዳደር ይሆንብናል። አንተ በተጠራህበት ስም አንጠራም፣ ይቅርብን። ለምን አይሉትም? እግዚአብሔር የሰጠውን ጸጋ ሰው ይቃወማል። እንደ እንደዚህ አይነት ነገር ነው የምናየው። እንደው አዲስ ነገርም አይደለም። ብዙ ነገር ብላቸዋል። እኔም ሀሳቤ ሊጨምር ብዬ ነው። መምህር እግዚአብሔር ይስጥልኝ። አብሮ ይስጠን። መምህር ክብረ ሊቃውን ትህናስ በመምህራን ይድልልን። እናመሰግናለን። አይ እንዲሁ ነው። በቃ ሁሉም መምህራን ሀሳቡን ይግለጽ። የቤተ ክርስቲያን ወጥ የሆነ አስተምህሮዋ ምን እንደሆን ምእመኑ ይወቅ። በዛኛው ዓለም ሆነው በተቃዋሚነት ዘመናቸውን የሚገፉ ሰዎችም የሆነ ቀን እውነት ገብቷቸው ቁመው ማስተዋል እንዲችሉ ለማድረግ ያክል ነው እንጂ ሀሳቡ በደንብ ተገልጿል። እግዚአብሔር ይስጥልን። እንግዲህ ዋናው ትልቁ ነገር የሆነ እኮ የእኛ አቻ የሆነ ሰው የምንፈረው ወይ በታጠቀው መሳሪያ ነው ወይ በእጁ በያዘው ቢለዋ ነው ወይ በያዘው ዱላ ነው። በሆነ ነገር እንፈረዋለን ይዞ ከሆነ ካልያዘ ግን፣ አንተም ሰው እኔም ሰው እኩል ነህ ልንለው እንችላለን። ቅዱሳን እንደኛ ያሉ ሰው ናቸው። አጋንንት የሚፈራቸው የሚንቀጠቀጥላቸው እነሱ ጋር ባለው መሳሪያ ነው። የቅዱሳን መሳሪያቸው ደግሞ ክርስቶስ ነው። ክርስቶስ ነው። ስለዚህ ያን የሆነን ሰው እንደኛ ሰው እንደኛ እጅ እንደኛ እግር እንደኛ አካል ያለውን ሰው የሆነውን ሰው በያዘው እጁ ላይ በያዘው መሳሪያ እንደምንፈራው እሱን ስናይ እንደምንቅበዘበዘው ሁሉ፣ እንዲሁም ደግሞ የእግዚአብሔር የሆነውን ነገር ይዘው የእግዚአብሔር የሆነውን ነገር ይዘው የሚቅበዘበዙ አጋንንት ሲያያቸው የሚፈሯቸው እግዚአብሔር በነሱ ስላለ ነው። ከእነርሱ ጋር ባለው ሎጂክ እንኳን በዓለማዊው ንግግር እኮ ስንወስደው የሆነ ሰውና ሰው ቢጣላ የተጣለውን ሰውዬ ወገን ባየ ቁጥር ይደነግጣል። ለምን ቢሉት የዚያ የተጣለው ሰውዬ ደሙ፣ ስጋው፣ አጥንቱ የእነዚህ ሰዎች ዘር ስለሆነ ማለት ነው። ሲያየው ይፈራል ይደነግጣል። አጋንንትም ሲያያቸው ቅዱሳንን የሚንቀጠቀጡት በእነርሱ ላይ ያደረው ክርስቶስ ስላለ ነው ስላለ ነው። ስለዚህ እሱን በደንብ እንድትረዱ መረዳት እንድትችሉ ነው። እንኳን የሞተን መግዛት እኮ የሞተ መግዛት እኮ ቅድም መምህራን ዘ ክርስቶስ ሲሉ እንደነበሩት በጣም ለቅዱሳን ቀላል ነው። በነገራችን ላይ ቀላል ማለት ነው። አጋንንትን ማስወጣት ይቅርና፣ አካሉን አልሰጠም? እንዴት መለኮቱን እንኳ ምጦ ከባህሪያችን ጋር አዋህዶ እኮ መልኩን የፈጠረ የሰጠ እግዚአብሔር፣ እግዚአብሔር እኮ እንደ ሰው ቀናተኛ አይደለም፣ መልኩን የሰጠ አምላክ ነው። በገሌ ስም ለምን ወጣ ብሎ የሚከስ አምላክ አይደለም። በዚያ ስም ውስጥ የእሱ ስም ስለሚኖር ማለት ነው። መልኩን ንግበር ሰብአ በአርአያነ ወበአምሳሊነ ብለን ምን ተረጉመው እኮ ቅዱስ ዮሐንስ አፈወርቅ መልኩን ሰጠ ይላል። አንድም ስመ ስላሴ አተመበት ይላል። ስመ ስላሴ አተመበት ሰውን በሶስት መንገድ ፈጠረው ይላል። አንዱን አባት ሳይኖረው አባት አደረገው። ማንን? አዳምን። አብ አባት ሳይኖረው ለወልድ አባት ሁኗልና ይቀጥልና ደግሞ ወልድን ቀጣይ የሚወልደው ልጅ ሳይኖረው የዘላለም የአብ ልጅ አደረገው ይላል። ከአዳም ልጆች በአንዱ በአቤል ይመስለዋል። ሔዋን ደግሞ በስርጸት እንደተገኘች እንዲሁ ደግሞ አቤል ልጅ ሳይወልድ ነው የሞተው ወደ እግዚአብሔር ኢየሱስ ክርስቶስን በማዋይለ ስጋዊው ልጅ ሳይኖረው ነው። ወይም ደግሞ አግብቶ ኑሮ አይደለም። ኃጢአት ያልሆነች ያላደረጋት አንዲትም እሷ ናት። ስለዚህ እሱን ይመስላል። ሔዋንን ደግሞ በፀዓት ከአዳም ጎን እንደተገኘች ሁሉ መንፈስ ቅዱስም እንዲሁ የእሷ ምሳሌ ሆኖ በፀዓት የተገኘን ይህንን አተመበት ይላል ሳይሰስት ሳይሰስት ስነ ባህሪውን በስነ ተፈጥሮ የሳለ ጌታ አጋንንትን የማስወጣት ስልጣን ለሰው ሰጠው ቢባል ለሰው እኮ ነው በመቃብር ስኩብ የሆነ እኮ ለሰው ነው የተገረፈው እኮ ለሰው ያን ሁሉ መከራ ምራቅ የተጠፋበት እኮ ለሰው ነው ይህንን ሁሉ ለሰው የሰጠ ጌታ ለምንድን ነው አጋንንት የኔ ስም ባደረበት በእናንተ ስም ያስወጣችሁ ብሎ ይከሳል እንዲህ እንዲያ የሚከስ እንዲያ የሚቀና እንዲያ በሰጠው ስልጣን የሚሰጽት አምላክ የለንም። ስለዚህ እያንዳንዱ አስተምህሮ ኦርቶዶክሳዊ አስተምህሮ ምንድን ነው የሚለውን በራሳችሁ ጀጅ አድርጋችሁ የምትፈልጉትን ክስ ከማንሳት በፊት በደንብ መግለጽ እና በመምህራኑ አይን አሳይታችሁ ያልገባችሁን መረዳት ትችላላችሁ። ነገም ከነገ በኋላም ቤታችን ክፍት ነው። ንጹሕ የሆነ የመወያያ መስመር ይዞ ለሚመጣ ሰው ሁሉ ለመቀበል የምናውቀውን ለማስረዳት፣ የማናውቀውን ለመረዳት የተዘጋጀ ልቦና አለን። ሳትማሩ ለማስተማር ማታውቁትን ለማብራራት ቤተክርስቲያንን ለመተቸት የሚሮጥ እግርና ምላስ ህሊና ያላችሁ ሰዎች ደግሞ ራሳችሁን ቆጥቡ፣ የሚለው መልእክቴ ነው። ለዛሬው መምህራኑ መጣችሁ፣ ሀሳባችሁንም ስለሰጣችሁ ገሄር ያክብርልን ለማለት እወዳለሁ። የቀረ ሀሳብ የምትሉ ካለ አንሱና፣ ለዛሬው እናጠናቀቃለን ማለት ነው። መላከገነት ሀሳብ ካለዎት፣ ሌሎቻችሁም እንዲሁ መምህር በጣም ይቅርታ እ ዘማ በጣም በተደጋጋሚ ሲነሳ የነበረ ቶፒክ ነበረ። ነገሩ ወደኋላም ለመመለስ ሳይሆን በማለም ወጥቼ ስለነበረ ቅዱሳንም በተመለከተ እንደ ቤተክርስቲያን ሁላችንም ተመሳሳይ የሆነ ትምህርቷም አንድ ነው። እኛም የምናምነው በቤተክርስቲያን አስተምሮ ነው እና ቅዱሳኖች ስራቸው ይከተላቸዋል፣ ብለን እናምናለን። ነብስም ህያዊት እንደሆነች እናምናለን። ጥያቄዎችም ሪክዌስት እናረጋለን። በቅዱሳ በቅዱሳ በዚህ ምንም ቅድመም እርሶ በደንብ ሁሉም መምህራን በደንብ አድርገው ይሄንን አስተምሮናል። ቃሉት ያሰማልን ሁላችሁን። ግን በጣም ይቅርታ ይፍቱን ይባርኩኝ። አላልኩም ቀሲስ፣ ይፍቱኝ ይባርኩኝ። በጣም ይቅርታ ሀሳቤን ቀጠልኩ። እግዚአብሔር ይፍታ እግዚአብሔር ይባርክ እኔም በመሃል ጠፍቼ ነበረ መሃል ላይ ነው የሰማውኝ ጥያቄ ነው ወይንስ እርሶ ያነሱት ጥያቄ ላይ ጥያቄ ነበረኝ እኔ እንደ ልጅ ያው አባቶች አባ ግርማ ምን አጠፉ የሚለው ነው አዎ ያው በኮሜንት ጠይቅውታለው እሳቸውን አስተምሩታቸውን እንማራለን እሳቸው ሲያደረጉት እንደው ሰይጣንን አዋርደው የክርስቶስ ልጆች እንድንሆን ወደ ንሳ እንድንመለስ አስተማሩ። እንደው እንደ ክስ ምንድን ነው እኛ እንዳንከተላቸው እንዳንማራቸው እንደ ካህን እንዳንቀበላቸው ምንድን ነው የሚያግደን ነገር? ስተት ብሎ ያዩትን ነገር ይንገሩል ብዬ ነው። ሽ ጥሩ ነው በጣም ትክክል። ያልሆኑበትን ብነግርህ ትክክል አይደሉም ትላለህ? እግዚአብሔር በሰጠኝ ህሊና ትክክል የሆነውን ትክክል ነው፣ ትክክል ያልሆነውን ትክክል አደለም እላለሁ። ግን ቤተክርስቲያንም በሰጠህ ህሊናህን ተጠቅመህ ከሆነ አተጠይቀኝ ትክክል ያልሆንኩበትን እንደ ህገ ቤተክርስቲያን ብነግርህ ከደጋፊነት ወጥተህ የቤተክርስቲያኗን ትምህርት ተቀብለህ ትሄዳለህ፣ አትሄድም? ነው ጥያቄው። እንጃ ህሊናን የምትከተል ብቻ